ቸልሲ አንዱ በትልቁ ከሚነሳበት ችግር መካከል ደካማ ዲሲፕሊን ነው። ቀይ ካርዶች፣ ቢጫ ካርዶች ማብዛት ነው። 2425 የውድድር ዓመት ከአምና ጀምሮ እስከ ዘንድሮ ባለው ሂደት ውስጥ በእንግሊዝ እግር ኳስ ውስጥ ብዙ ካርዶችን በመመልከት ቁጥራ እንዲሆነ ክለቡ ነዋል። በአጠቃላይ 118 ካርዶችን ተመልክቷል ቸልሲ በአጠቃላይ ይሄ ሪከርድ ነው። በእንግሊዝ በ2425 የውድድር ዓመት ከአምና እስከ ዘንድሮ ድረስ ይህን ያህል ካርድ የተመለከተ ቡድን የለም። በተጨማሪ 114 ቢጫ አራት ቀይ ካርድ በድምሩ 118 ካርዶች፣ ይሄ ሪካርድ ነው በእንግሊዝ። እና ይሄ የዲሲፕሊን ጉዳይ በትልቁ ጥያቄ የሚያስነሳ ሁኗል። የውድድር አመቱ እንዴት ነው የሚጨርሰው ቼልሲ? በዚህ ሂደት በፕሪሚየር ሊጉ በቢጫ ካርድ ምክንያት ብዙ ተጫዋቾች ጨዋታ ሲያልፋቸው ተመልክተናል። ባለፈው የውድድር አመትም ዘንድሮም ተመሳሳይ ሂደት በቀይ ካርድ ሮበርት ሳንቼስ ቻሎባ መውጣታቸውና ቡድኑ መሸነፉ ብቻ ሳይሆን ለቀጣዩ ጨዋታም ዋጋ እያስከፈሉ ያሉበት ሂደት አለ ጆዋ ፔድሮ ቀይ ካርድ ተመልክቷል ያው የሊጉ ስላልሆነ መጫወት ይችላል በነገው ጨዋታ ላይ እና ይሄ ዲሲፕሊን ጉዳይ በቼልሲ ቤት ውስጥ በትልቁ እየተነሳ ያለና ኢንዞ ማሬስካ ለምንድነው ቡድናቸውን መቆጣጠር የማይችሉት ቡድናቸው ለምንድን ነው በጣም ጫና ውስጥ ባልሆነበት ሁኔታ አላስፈላጊ ካርዶችን ሲወስዱ የምንመለከታቸው የሚሉ ጥያቄዎች እንዲነሱና አሰልጣኙ ይህንን የማስተካከል ኃላፊነት አለመውጣታቸውን መሰረት በማድረግ ወቀሳዎች ከግራም ከቀኝም እየተረመጡ ይገኛሉ። ቼልሲ በብራይተን ሶስት ለአንድ በማንቸስተር ዩናይትድ ሁለት ለአንድ መሸነፉ ይታወሳል። ሁለት ጨዋታዎች ደግሞ አቻወጥቷል ከነ ፉላምና ክርስቲያን ፓላስ ጋር በመጀመሪያው ጨዋታ ፓላስ ጋር ካለ ጎራቻ ከፉላም ጋር ከዛ አቻወጡበት ሂደት አለ እና አሁን ባለው ሂደት ከመሪዎቹ በሰባት ነጥብ እርቋል። ከቼልሲ የሰባት ነጥብ ርቀት አለው። ከሊቨርፑል ይቅርታ፣ ከሊቨርፑል የሰባት ነጥብ ልዩነት አለው። ሊቨርፑል ነገ ድል ካደረገ ደግሞ ልዩነታቸው ወደ አስር ከፍ ይላል። ልብ በል ገና ሰባተኛ ሳምንት ላይ ነው እና ቼልሲ የውጤት ቅርቃር ውስጥ የውጤት አደጋ ውስጥ ክልልል እየገባ ያለበት ሂደት እንዳለ በደንብ እየተመለከት እንገኛለን። ለመጨረሻ ጊዜ ፍራንክ ላምፓርድ ነው በሦስት ተከታታይ ጨዋታዎች በቼልሲ ቤት ሽንፈት ያስተናገደው። እና ነገ በሚኖረው ጨዋታ የሚሸነፉ ከሆነ ኢንዞ ማሬስካ ከ2023 ወይም ከሁለት ዓመታት በኋላ ለመጀመሪያ ጊዜ ሶስት ተከታታይ ጨዋታ የተሸነፉበት ጨዋታ እንደሚሆን እየተገመተ ነው ያለው። በነገው ጨዋታ ላይ ቻሎባ አይኖሩም በቀይ ካርድ ምክንያት። በጉዳት ደግሞ በጣም በርከት ያሉ ተጫዋቾች አይኖሩም፤ ሊያም ዴላፕ፣ ሌቪ ኮልዊል፣ አንድሪው ሳንቶስ፣ ዌስሊ ፎፋና፣ ኢሶጎ፣ ኮል ፓልመር እስከ ሙድሪክ ድረስ እነዚህ ተጫዋቾች ሁሉ የሉም እና የእነዚህ ተጫዋቾች አለመኖር አሰልጣኝ ኢንዞ ማሬስካን ወደ ወጣትና ታዳጊ ተጫዋቾች ፊታቸውን እንዲያዞሩ ያስገድዷቸዋል። ተከላካይ መስመሩ ለምሳሌ ጃራል ሃቶን ከአችምፖንግ ጋር ከ2 ዓመት በታች ባሉ ተከላካዮች የማል ተከላካዮች ሊመራ ይችላል። ቸልሲ ነገር ልምድ በሌላቸው ልጆች፣ ካርዶች፣ ጉዳቶች ባስከተሉ ችግር ምክንያት ማለት ነው። እና የሚገጥመው ደግሞ ሳት ያላሰሆን የሊቨርፑል ያጥቂ መስበር ነው። እንደዚህ አይነት ተከላካዮችን ይዘው በጣም ከባድ ሊሆንባቸው ይችላል ተብሎ ይጠበቃል። የጉዳት መጠኖች መጨመራቸውን ተከትሎ እንደነ ታይሪክ ጆርጅ አይነት ተጫዋቾችም ባለፈው ጨዋታ ላይም በ9 ቁጥር ሚና ሲጫወት ተመልክተናል። የተጫዋች ጉዳት ያመጣው ነው። የነ ሊያም ዴላፕ መጎዳት፣ የነ ጆዋ ፔድሮ በካድሬው መውጣት፣ ሊያም ጆዋ ፔድሮ የአቋም የዚህ የጉዳት ጋር በተያያዘ የነበረበት ችግር እንዳይ ነገሮችን ሊያመጣባቸው ቡድኑ ውስጥ ቸልሲ ውስጥ ያለው ነገር ከጉዳት ከቀይ ካርድና መሰል ነገሮች ጋር ተደራርቦና ተጨማምሮበት ለክለቡ ውጤት በጣም አስጊና ለኢንዞ ማሬስካ ቆይታ ችግር ውስጥ የሚከት ፍንጭ እየሰጠ እንዳለ መመልከት እንችላለን። በፍጹም ወጥነት የሌለው ቡድን ነው ቸልሲ። ወጥነት የሌለው በዘንድሮ ውድድር አመት ላይ አቻ አቻ፣ እንደገና አንድ ማሸነፍ፣ እንደገና ሽንፈት፣ እንደገና ማሸነፍ፣ እንደገና ሽንፈት፣ አቻ እያለ የሚሄድ ቡድኑ ነው የተመለከት ነው እና ይሄ ወጥነት መጉደል ደግሞ በቡድን ውስጥ ከፍተኛ ችግር ሊያመጣ ይችላል። በጣም አስገራሚ ነገር የዚህም ቡድን ድካማነት ከምትመለከትባቸው ነገሮች መካከል በስድስት ጨዋታ አንድ ክሊንሽት ነው ያለው። ከክርስቲያን ፓላስ ጋር ባዶ ለባዶ የተወጣበት በፕሪሚየር ሊጉ ማለት ነው እና በሀገር ውስጥ ውድድሮች በሊጉም በሊካፕ ውድድርም ጎል አስተናግዷል እንደምናስታውሰው። እንዲሁም ቀድሞ ተመርቶ ነው በኋላ ላይ ያሸንፉ የወጣው አስራ አንድ ጎል አስተናግዷል። በዘንድሮው የውድድር አመት ከፍተኛ ብዙ ጎል ያስተናገረ ቡድን ነው ቸልሲ፣ አስራ አንድ ጎል አስተናግዷል። ይሄ የግብ ጠባቂና የተከላካይ ቦታ ላይ ያለውን ችግር ቁልጭ አድርጎ የሚያነሳ ነው። የውድድር አመቱ ከመጀመሩ በፊት በዝውውሮች ወቅት ስናነሳ ከነበራቸው ነገሮች መካከል በዋነኝነት ከቸልሲ ጋር ተያይዞ እኛም በግልጽ ስናነሳው የነበረው ጥያቄ ቸልሲ ቢያንስ አንድ ምራቁን አጥ ያደረገ ተከላካይ፣ አንድ ደግሞ ጥራት ያለው ግብ ጠባቂ ማስፈረም አለበት ሌላ ነገር ማግበሰበሱን ትቶ የሚል ጥያቄ ስናነሳ ነበረ። ያንን አለማድረጋቸው ያመጣው ችግር ነው። አሁን የብዙ ጎል መቆጠር ተከላካይ መስመር ላይ ነው። በብዛት ቀይ ካርድ የሚወጡት ኤክስፕሪንስ የልምድ ጥረትና መሰል ችግሮች የሚያመጡት ነውና በነገው ጨዋታ ላይም ተመሳሳይ ነገሮች እንዳይከሰቱ ጥንቃቄ ማድረግ ያስፈልጋል። ወጣቶችና ችምፖንግና ሀቶን ነው ይዘው የሚገቡት። የማል ተከላካይ ምናልባት ወይ ሲሊፎፋና ከጉዳት አገግሞ ከደረሰ የኮንከሽን ጉዳት አለበት። አንድ ረስ ሶስት ሳምንት ረፍት ይፈልጋል ተብሎ ነበረ። ሜይ ቢ እንግዲህ ከጉዳቱ አገግሞ ከደረሰ ጥሩ ነገር በተወሰነ መንገድ ትንሽ ተከላካይ መስሮ እርጋታና ልምድ ሊሰጡ ይችላል ተብሎ ይጠበቃል። አለበለዚያ ግን ሪቼ ጄምስና ማርኮ ላይ ከፍተኛ ኃላፊነት ይጣልባቸዋል። በነገው ጨዋታ ላይ ኮል ፓልመር የለም። ከማንኛውም ችግር የሚወጣ አይነት ተጫዋች ሁሉ በጣም ጭንቀት ውስጥ በሚኖርበት ጎል ማስቆጠር በሚቸገርበት ጨዋታዎች ላይ ወሳኝ ሚና በመውጣት የሚታወቅ ነው፣ ይሄ ተጫዋች የለም። ይሄ ራሱ ቀላል አይደለም ለቸልሲዎችና በብዙ ችግሮች ውስጥ ያለው ቸልሲ ነው ነገ ጨዋታው ነው የሚያደርገው። ያ ሲባል ግን ሊቨርፑልም ጤነኛ ነው ማለት አይደለም። ሊቨርፑል ውስጥ ካለው የውጤት ቀውስም ባሻገር ያሉት የተጫዋቾች ጉዳትም በብዙ መንገድ ጥያቄ የሚያስነሱ ነዋል። በነገራችን ላይ አርነ ስሎት የሊቨርፑል አሰልጣኝ ሆኖ ከመጡ ወዲህ ለሁለተኛ ጊዜ ነው በሁለተ ከታታይ ጨዋታ የተሸነፉት በሁለተ ከታታይ ጨዋታ ለሁለተኛ ጊዜ ነው ያው አምና ሊጉን ከበሉ በኋላ በተጫወቷቸው ጨዋታዎች ናቸው። ሁለቱም ተከታታይ ሽንፈቶች ያው በቃ ኦልሞስት እንጀራው ተጋግሮ ከወጣ በኋላ ያለው አይነት ስሜት ማለት ነው። እና በሁለት ተከታታይ ተሸነፉ። ያ ነው። በሲሪየስ ግን ሁለት ተከታታይ ጨዋታ አልተሸነፉም። ዘንድሮ ነው እንዲህ አይነት ፈተናዎች ገጥሟቸው እየተመለከት ነው የምንገኘው። እንግዲህ ነገ ምሽት አንድ ሰዓት ተኩል ላይ በሚደረገው ጨዋታ ሊቨርፑል ካላሸነፈ አርሰናል ተጋጣሚውን ካሸነፈ አርሰናል የሊጉን መሪነት ይወስድበታል። ስለዚህ ለሊቨርፑልም ልክ ቸልሲ ላይ ቅድም እንዳነሳ ናቸው ከውጤት ማጣትና ከውጥነት ጋር ተያይዞ እንዳነሳ ናቸው ጥያቄዎች፣ ሁሉ ሊቨርፑልም ለደጋፊዎች ኮንፊደንስ የሚሰጥበት፣ ለተቾች ደግሞ አፍ የሚያስይዝበት ጨዋታን ይህንን ጨዋታ ድል በማድረግ ባለፉት አራት ጨዋታዎች ስታምፎርድ ብሪጅ ላይ አላሸነፉ ሶስት ለአንድ በሆነ ውጤት አምና ሻምፒዮን ከሆኑ በኋላ ተሸንፏል። ቅድም እንዳልኩት በሌላ አገላለጽ ያው መኪና እየነዳ ከነዳጅ ላይ እግርን ካነሳው ይቆማል አይደል? ኦልሞስት ሊቨርፑልም ጨርሶ ሚሽኑን ከጨረሰ በኋላ ስለነበረ ያንን ጨዋታ ተሸንፏል። በእርግጥ ቼልሲ ደግሞ የቻምፒየንስ ሊግ ቦታን ሰኪር ለማግኘት ይፈልግ ነበረ እስከ መጨረሻው ጨዋታዎች ድረስ ከነ ኖቲንግሃም ፎረስት ጋር አምና የነበረው ፉክክር፣ ከነ ሲቲ ጋር የነበረው ፉክክር፣ ኒውካስል ጋር ከባድ ነበረ። በነገው ጨዋታ ላይ በሊቨርፑል በኩል ትልቁ የማይኖረው ተጫዋች አሊሰን ቤከር ነው። መቶ በመቶ የለም። አለመኖር ብቻ ሳይሆን ተጫዋቹ ያጋጠመው ጉዳት እስከ ኖቬምበር 17 ድረስ የሚያርቀው ነው። ለሁለት ወራት አካባቢ ማለት ነው፣ ስናስጠጋ ወደ ሁለት ወራት አካባቢ የሚጠጋ ጊዜ ማለት ነው እና በተለይ የዛሬው የነገው ጨዋታ ከተከናወነ በኋላ ሁለት ሳምንት የብሔራዊ ቡድን እረፍት አለ። ከዛ በኋላ ተከታታይ እነ ማንቸስተር ዩናይትድ ና መሰል ክለቦች ና አስቶን ቪላን ሊቨርፑል ትልልቅ ቡድኖች ነው የሚያገኙ በእነዛ ጨዋታዎች ላይ ላይኖር ይችላል አሊሰን ቤከር ዛሬ አርነስሮ በሰጡት መግለጫ ይገርመኛል ከብሔራዊ ቡድን መልስ ጨዋታ መልስ ከደረሰልን በጣም ይገርመኛል አብሶሉትሊ እርግጠኛ የምናገራችሁ ከቸልሲ ጨዋታ ውጭ ነው ግን እኛ እስከ ኖቬምበር የብሔራዊ ቡድን ጨዋታ ድረስ ከቡድን ውጭ እንደሚሆን እንገምታለን ምናልባት በሚቀጥሉት ሁለት ሳምንታት በደንብ ረፍት አድርጎ ተሻሽሎ ከመጣ እናያለን፣ ግን አይመስለኝም የሚል አስተያየታቸውን አርነስሮት ያስቀመጡበት ሂደት ተመልክተናል። ሁጎ ኢኪቲኬን በሚመለከት ሁጎ ኢኪቲኬ ለነገው ጨዋታ ይደርሳል። ይህ ትልቅ ፎይታ ነው ለሊቨርፑል ደጋፊዎች። ሊቨርፑል ካለ ሁጎ ኢኪቲኬ ህይወት ከብዶታል። በጣም በጣም በጣም ወሳኝ ተጫዋች እንደሆነ በየጨዋታዎቹ ይሄ ጎል ማስቆጠሩ አሲስት ማድረጉ ብቻ ሳይሆን በየጨዋታዎቹ የሚያረጋቸው ለቡድኑ የሚሰጣቸው ግልጋሎቶች በጣም የተለዩ ናቸው። ከአይዛክ ጋር በፍጹም የሚተያዩና የሚወራደሩ አይደሉም። ስለዚህ በነገው ጨዋታ ላይ የሁጎ ኢኪቲኬ መምጣት፣ አንደኛ ተጫዋቹ በቡድኑ ውስጥ አስተዋጽኦ ነው ያደርጋል። ሁለተኛ ጥሩ አማራጭ ሚሆናቸዋል። አሌግዛንድር አይዛክም በኋላ ለቀይሮ ለማስገባትም ይመቻቸዋል። ክፍተቶቹን አይቶ አሌግዛንድር አይዛክ ደግሞ ወደ ጨዋታው ተቀላቅሎ የተለየ ልዩነት ለማምጣት የሚችለው የጡንቻ ጉዳት ነው በነገራችን ላይ ዜላኛው የጡንቻ ክፍላችን ጉዳቱ ግን ያን ያህል አሳሳቢ ስላልሆነ ይመለሳል የሚል ነገር ነው የተቀመጠው አሌግዛንደር አይዛክ በሶስት ተከታታይ ጨዋታዎች ባለፉት ወደ ስታንፎርድ ብሪጅ ዶ ከኒውካስል በነበረባት ጊዜ በሶስቱም ተከታታይ ጨዋታዎች ጎል አስቆጥሯል ነገ ካስቆጠረ አራተኛ ተከታታይ ጨዋታ ይሆናል ስታንፎርድ ብሪጅ ላይ ስታንፎርድ ብሪጅ ላይ የሚቀናው አይነት አጥቂ ነው አሌግዛንደር አይዛክ ሌላው መልካም ዜና በሊቨርፑል በኩል የፍሬደሪኮ ኬዛ ጉዳይ ነው ኬዛ በጋላታሳራይ ጨዋታ ላይ በጉዳት ምክንያት አልነበረም፣ አንዱ ካጎደለባቸው ተጫዋቾች መካከል ወይም በሊቨርፑል በኩል በትልቁ እንደ ክፍተት ከተመለከት ነው የኬዛ ለመኖር ነው። ኮዲ ጋክፖ ያን ሁሉ ደቂቃ እድል እንዲሰጠው ያደረጉትና ያፋላሰባቸው ይሄ ቅያሪዎቻቸው ምናምን እንዲፋለስ ያደረገባቸው የኬዛ ለመኖር ነው በዛ ጨዋታ ላይ ና እሱም ከጉዳቱ አገግሞ መመለሱን ለነገው ጨዋታ ዝግጁ መሆኑ እየተነገረ ነው የሚገኘው። በነገራችን ላይ ሊቨርፑል ከ2023 በኋላ ባለፉት ሁለትና ሶስት አመታት ሶስት ተከታታይ ጨዋታ ተሸንፎ አያውቅም። ነገር ከተሸነፈ ለመጀመሪያ ጊዜ ይሆናል በሁለት አመት ውስጥ በሁለት ዓመት ውስጥ ለመጀመሪያ ጊዜ ይሆናል። ቸልሲም ሶስት ተከታታይ ጨዋታ ተሸንፎ አያውቅም ከ2023 በኋላ በሜዳው ሊቨርፑልም ደግሞ እንዳጠቃላይ ሶስት ተከታታይ ጨዋታዎች ተሸንፎ አያውቅም። ስለዚህ አንዳቸው ላይ የዚህ የሶስት ተከታታይ ሽንፈት አንዳቸው ላይ ሊከሰት የሚችልበት እድል ይኖራል። አቻ ካልወጡ ማለት ነው እንግዲህ ለሊቨርፑል ከቅርብ ጊዜያቶች ወዲህ ለንደን አስቸጋሪ እየሆነችባቸው ነው። ከ2009-2010 በኋላ ኦልሞስት ከ15 ዓመታት በኋላ ለመጀመሪያ ጊዜ ወደ ለንደን መጥቶ ሶስት ተከታታይ ጨዋታ ሊቨርፑሎች ማሸነፍ አልቻሉ። ሶስት ተከታታይ ጨዋታ፣ ይሄ አንድ የሚነሳ ነገር ነው ብዬ አስባለሁ። ሌላው እንግዲህ በትልቁ በሊቨርፑል ቤት ውስጥ ቅድም በቸልሲ ውስጥ እንዳነሳ ነው በጣም የሚራራቁ ቢሆንም የኳሊቲ ደረጃቸው ግን ተከላካይ መስመራቸው ላይ ሁለቱም ችግር እንዳለባቸው እንመለከታለን። ሊቨርፑልም ኢብራሂማ ኮናቴ በቅርብ ጊዜያቶች እያሳዩ ያለው አቋም እያሳዩ ያለው እንቅስቃሴ በጣም ደካማ ሆኖ እንመለከተዋለን እና ይሄ ተጫዋች ራሱን ማሳደግ ማሻሻል ይኖርበታል። ይሄ በቁጥሮች ስናስደግፈው ኢብራሂማ ኮናቴ ባለፉት ስድስት ጨዋታዎች በፕሪሚየር ሊጉ ስድስት አደገኛ ፋውሎችን ሰርቷል። ለቀይ ካርድ የሚዳርጉ አደገኛ ፋውሎችን ሰርቷል ኢብራሂማ ኮናቴ። ይህ ተጫዋች ከፍተኛውኑ ስህተቶችን በመስራት ቡድኑ ጎል ሲያስተናግድ እንመለከተዋለን። በዚህም ብቻ አይደለም የተጫዋቹ የፊትነስ ደረጃም ጥያቄ የሚያስነሳ ሁኖ እናየዋለን። በዚህ ምክንያት ሊቨርፑል ቅድም ባነሳ ናቸውም ጭምር አዳዲስ ተጫዋቾች አለመላመድና የተከላካይ መስመሩ አለመረጋጋትን ተከትሎ በአምስት ተከታታይ ጨዋታዎች ክሊንሽት ማስመዝገብ አልቻለም። ሊቨርፑል አርሰናልና አንድ ለባዶ ካሸነፈ በኋላ በአምስት ተከታታይ ጨዋታዎች ክሊንሽት የለውም። ከዛ በፊትም ጎል ሲቆጠርበት ነበረ። በበርንማውዝ ሁለት ጎል፣ በኒውካስል ሁለት ጎል ሲቆጠርበት ነበር። እና ሁለቱም የተከላካይ መስመሮች ጎል የሚያስተናግዱ ናቸው ከዛ አንጻር በነገው ጨዋታ ላይ እንግዲህ ብዙ ጎሎች እናይ እንችላለን፣ በሁለቱም ቡድን በኩል ሁለቱም ጥሩ እና የሁለቱም ቡድኖች ኳሊቲ ብለን የምናነሳው አማካኝ እናጥቂያቸው ነው። ዘሴም ነው ሁለቱም። ኮል ፓልመር ካለመኖር ውጭ የሁለቱም የአጥቂ መስመርና የአማካኝ መስመር በጣም ደስ የሚል ነው፣ ለማየት የሚያጓጓ ነው። ኢንዞ ካሲዶ እና ፓልመር ቢኖር በዚህኛው ደግሞ ግራበንበርግ ሶቦዛ ላይ እና ማካሊስተር በጣም አስደናቂ አማካኞች ናቸው። ሁለቱም ላይ አጥቂ መስመር ላይ ሁጎ ኢኪቲኬ ሳላህና ኮዲ ጋክፖ ናቸው። በዚኛው ደግሞ ጁዋ ፔድሮ፣ ፔድሮ ኔቶ እና አሊሃንድሮ ጋር ናቸው። በጣም ኢንተርቴን የሚያደርጉ ናቸው። የሁለቱም አማካኞችና አጥቂዎች በደንብ የማዝናናት ጎሎ የማስቆጠር አቅም ያላቸውና ጨዋታውን ይበልጥ ውብና ሳቢ ማድረግ አቅም ያላቸው ናቸው ብዬ አስባለሁ። እና ከዚህ አንጻር እንግዲህ ይሄ ጨዋታ ጥንቃቄ ሁለቱም እንደሚያደርጉ ገምታለሁ። ሊቨርፑል ይጠነቀቃል ስታንፎርድ ብሪጅ እንደመጫወቱ ቸልሲም ደግሞ የሚገጥመው ሊቨርፑል እንደሆነ ስለሚያውቅ በከፍተኛ ጥንቃቄ እንደሚገባ አስባለሁ። ግን ጨዋታው በተወሰነ መንገድ በተለይ የመጀመሪያዎቹ አስር ደቂቃዎች ላይ ጎል የሚቆጠር ከሆነ ብዙ ጎሎችን የመመልከት እድል ይኖረናል። ሁለቱም ቡድኖች የተከላካይ መስመራቸው ደካማ ከመሆኑ ጋር ተያይዞ ሊቨርፑልም ማማርዳሽቪሊን ነው የሚጠቀመው ግብ ጠባቂነት። አይቲንክ የመጀመሪያ የፕሪሚየር ሊግ ጨዋታው ይመስለኛል በቋሚ 11 ሲጀምር ከስፔን ላሊጋ ነው የመጣው እና ራሳቸው አርነስሮትም እንደተናገሩት እንደ ኬለር እንዲሆን እፈልጋለሁ። ኬለር በየትኛውም ጨዋታ በተሰጠው ድል የሚጠቀም አይነት ተጫዋች ነው ማማር ዳሸብሊ ያን ማድረግ አለበት ብሏል። እና በዚህ ውድድር ዓመት ብዙም በቋሚ 11 ያልተመለከት ነው ከሊካፕ ውድድር ውጭ። ማማር ዳሸብሊ በማያውቀው እንግሊዝ ፕሪምየር ሊግ ነገ ያብባል ወይስ ሌላው የሊቨርፑል የተከላካይ መስመር ይበልጥ ደካማ እንዲሆን ያደርገዋል? ባሊሰን ቤከር ጥንካሬ ነው እንጂ እንዲሁ ሊቨርፑል በዘንድሮ ውድድር ቅድም የጠቀስናቸው ቁጥሮች በጥፍ ሁሉ ሊጨምሩ ይችል ነበር። የተቆጠሩበት ጎሎች ብዛትና መሰል ነገሮች ብዙ ሊሆኑ ይችል ነበር። ክሪስታል ፓላስ ላይ ያዳናቸው ኳሶች የማይታመኑ ናቸው። ኒውካስል ጋር በነበረ ጨዋታ ሲያደናቸው የነበሩ ኳሶች በጣም አስደማሚ ነበሩ። አርሰናል ጋር እንዳይሆኑ ነበር። ማውዝን በገጠሙበት ጨዋታ ላይ በተመሳሳይ ነገር ልናነሳው እንችላለን። እና በየጨዋታው አንድ፣ ሁለት፣ ሶስት ጥራት ያላቸው ሴቦችን ያደርጋል በጣም ጥራት ያላቸው ሌሎች ግብ ጠባቂ ሊመልሷቸው የማይችሉትን አይነት እና ነገ ማማር ዳሸብል ያንን መድገም ይችላሉ የሚለው በትልቁ የሚታይ ነው የሚሆነው። ሁለቱ ቡድኖች አቻ የሚያበዙ ናቸው። በ11 ጨዋታ ባለፉት 11 ተከታታይ ጨዋታዎቻቸው ስምንት ጊዜ አቻ ወጥተዋል። አሉት ወዳንተ እና ሶፊ፣ አብዛኞቹ ነጥቦች በአንተ በኩል ተነስተዋል። የተወሰነ የምጨምረው ነገር አሁን ዜናዎችን በተመለከተ ቼልሲ እና ማንቸስተር ዩናይትድ ያላቸው የነጥብ ልዩነት አንድ ነው። ቼልሲ ስምንት ነው፣ ማንቸስተር ዩናይትድ ሰባት ነው። ግን ስለ አሰልጣኝ መባረር እየተወራ የሚገኘው ስለ ሮብን አሞሪም ቆይታ ነው። እኒህ በውጤት የምንመዝናቸው ከሆነ እንዳልከው ቅድም ብዙ ጎል የተቆጠረበት ክለብ ነው ቼልሲ። ክሊንሽት የሚያስመዘግብ ቲም አይደለም እና ይሄ ከአሰልጣኝ ስንብት ጋር በተገናኘ በእርግጥ ባለፈው ዓመት የሰሯቸው መልካም ዜናዎች አሉ አይኖ እሱን ኮንሲደር አድርጋለሁ ግን አሰልጣኝ ኢንዞ ማሬስካም ውጤት ደግሞ በኮንፊደንሻል ሆነም ይቆዩበታል ብለን የምትናገረው አይነት ውጤት አይደለም፣ እና ጥያቄ እንዲነሳ ያደርጋል ብዬ አስባለሁ። አሁን ትልቅ ክለብ ስለሆነ ነው ማንቸስተር ዩናይትድ ወደሚለው ድምዳሜ ይወስደናል ማለት ነው፣ እንጂ በአንድ ነጥብ የሚበላለጡ ናቸው። ብዙ ክሊንሽት የሌለው ቲም ነው፣ ጎል የሚቆጠርበት ቲም ነው ቼልሲ። ግን ስለ ኢንዞ ማሬስካ የስንብት ዜናዎችን አልሰማንም። አሁን ባለፈው አመት ተባለ ማንቸስተር ዩናይትድ ሀያ ሁለት የመሀል ተከላካዮቹን ጥምረት አስመለከተ ዊች ኢዝ በጣም በፕሪሚየር ሊጉ በጣም ኮምቢኔሽን የተጠቀመ ብዙ የመሀል ተከላካይ ኮምቢኔሽን የተጠቀመ ክለብ ነው ተባለ። ከሱ ቀጥሎ ወልቭስ ተባለ። ይሄም ማነሳ አሁን ከቼልሲ ጋር በተገናኘ ነው። ቼልሲ በኢንዞ ማሬስካ ስር ቋሚ አስራ አንዳቸውን ራሱ መለየት እየቻሉ አይመስለኝ በተለይ ደግሞ ተከላካይ ስፍራቸው ከሳምንት ሳምንት የሚለዋወጥ የተከላካይ ስብጥር እንዳላቸው ማሳያ ነው። ለምሳሌ ቼልሲ ያለፉትን ጨዋታዎች በገጠመባቸው መርሃ ግብሮች ላይ ለምሳሌ ቼልሲ ከብሬንፎርድ ጋር ሲጫወት ቻሎባሃና ቶሲን አድሮባዮን ነው ማሰለፍ የቻሉት በመሀል ተከላካይ ጥምረት ላይ ማለት ነው፣ ብሬንፎርድን ሲገጥሙ ከዛ ቸልሲ ፉልሃምን ሁለት ለዜሮ በረታበት ጨዋታ ላይ በሜዳው ስታንፎርድ ብሪጅ ባደረገው ጨዋታ ላይም ቻሎ ባህና ቶሲን አድራባያውን ነው ያደረጉት። ግን ከዛ በኋላ በነበሩ ጨዋታዎች ላይ ስትመለከት ለምሳሌ ቻምፒዮንስ ሊግ ላይ የቸልሲ የመሀል ተከላካይ ጥምረትን ስትመለከተው ሌላ አይነት ውህደት ነው። ቶሲን አድራባያው ና ቻሎ ባህ። ቸልሲ በሊንከን ሲቲ በኢኤፍኤል ጨዋታ ላይ ሁለት ለአንድ በረታበት ጨዋታ ላይም የመሀል ተከላካይ ጥምረቶችን ብትመለከት ቻሎ ባህና ፎፋና ከዛ ደግሞ ቸልሲ በብራይተን ሶስት ለአንድ በተረታበት ጨዋታ ላይ የመሀል ተከላካዮቹን ጥምረት ብትመለከት ሀቶና ቻሎባ ነው። ቸልሲ ቤኔፊካን አንድ ለዜሮ በረታበት የቻምፒዮንስ ሊግ የአሁን ሚድዊክ ላይ የተደረገው ጨዋታ ላይ ባዲያሼሌና ቻሎባ ነው የተሰለፉት። እንግዲህ በእነዚህ ጨዋታዎች ላይ የኒዞ ማሬስካ የተከላካይ ስፍራ ጥምረት ብትመለከት ኮምቢኔሽኑ በጣም የሚለይ ነው ማለት ነው። እና ለዛ ነው ጎልን ኮንሰንት የሚያደርጉት። አሁን በቻምፒየንስ ሊግ ብቻ ነው ጎል ያልተቆጠረባቸው። ኢቭን ሊንከን ሲቲ ጎል አስቆጥረባቸዋል በኢኤፍኤል ዋንጫ። ስለዚህ ቤኔፊካ ላይ ብቻ ነው ጎል ያልተቆጠረባቸው። ቼልሲዎች ባደረጓቸው ጨዋታዎች ላይ ጎል የሚቆጠረበት ቲም ነው ቼልሲ ማለት ነው። የተከላካይ ጥምረቱን ያላገኙ አሰልጣኝ ናቸው ኢንዞ ማሬስካ። እና አሁን ይህንን ስታት አሁን ብዙ አልሰማንም አይደል? ያው አሁን ነገሮች የሚገኑበት ቲም አለ ማንቸስተር ዩናይትድ ቢሆን አሁን በጣም ዜናው ይራገባል። አሁን ከሊክ ማጉዌር ከሊክ ከሊክ እንትና ጋር ካስሜሮ ከንትና ጋር ሆና አጣመረ ትላል እና ኢንዞ ማሬስካ ከኔ ፊት አያደርጋሉ ብዬ አላስብ። እኔ የጆኒ የመሀል ተከላካይ፣ የመሀል ሜዳ ተጫዋች የነበረው የቼልሲ ጆን ኦቢ ሚካኤል ሀሳብን እጋራል። ባለፈው አመት በፖድካስቱ ላይ ዲዘርቭ የሚያደርጉ አሰልጣኝ አይደሉም ለዚህ ስብስብ፣ ለዚህ ወርቃማ ግዢ፣ ለዚህ ስብስብ እሳቸው ዲዘርቭ የሚያደርጉ አይደሉም ብሏል። በእርግጥ የተወሰነ ክራይቴሪያዎች አሉ። በሌስተር ሲቲ በነበረባቸው ጊዜያት ላይ የጨዋታ መንገዳቸው ፖሴሽን ናቸው። ይሄ የሆነ የሚቀራረብ ከቼልሲ ጋር አይነት ለቼልሲ የሚመች አይነት የጨዋታ መንገድ አላቸው ተብሎ ተነግሮ ነበር። ግን ዲዘርቭ የሚያደርጉ አይመስለኝም። እኔም አሁን የጆነቢ ሚካኤልን ሀሳብ እጋራለሁ እና በጣም የመሀል ተከላካዮችን በማጣመር በመቃየር የሚታወቁ አሰልጣኝ ናቸው ኤንዞ ማሬስካ። ውጤታማም አይደሉም። አሁን ዜናው ሁሉ መባረር ሁሉ የሚነሳው ስለማን ነው? ስለ ሮብን አሞሪም ነው። ግን በቼልሲ ና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት አንድ ብቻ ነው። ለዛውም ማንቸስተር ዩናይትድ ከለር አለው። ለዛውም ማንቸስተር ዩናይትድ ብዙ ስታቶቹ ጥሩ ናቸው እንደ ቼልሲ ከቼልሲ ብዙ የሚሻልባቸው ስታቶች አሉት ማንቸስተር ዩናይትድ። እና እኔ የኢንዞ ማሬስካ ራሱ ቼልሲ ላይ ባሰልጣኝነት መቀመጣቸው ዲዘርቭ የሚያደርጉ አድሉም ከሚሉት ወገን ነኝ። ሊቨርፑል ይህን ጨዋታ ያሸንፋል ብዬ አስባለሁ ሊቨርፑልን ጨዋታ ያሸንፋል ብዬ አስባል። በተለይ ሁጎ ኢኪቲኬ ወደ ሜዳ የሚሰለፍ ከሆነ ና በቋሚ አስራ አንድ የሚጀምር ከሆነ ጥሩ ነው ብዬ አምናለሁ። በእርግጥ ተከላካይ ክፍል ላይም ግን ሊቨርፑል ጥያቄ አለበት። ግን እነ ኮል ፓልመር ደግሞ ይሉ የቼልሲ ምሰሶ ኮል ፓልመር፣ ከሁሉም ተጫዋቾች በላይ እነ ኢንዞ የሚሰሯቸው ስራዎች እንዳሉ ይታወቃል። ሌሎቹን መጥቀስ ይቻላል። ግን የቼልሲ አሁን ፒላር የምትለው ተጫዋች በቃ ጥሩ የምትለው ተጫዋች ኮል ፓልመር እና ኮል ፓልመር ደግሞ የለም፣ ይሄ ለሊቨርፑላውያን ጥሩ እረፍት ነው። ራስ ምታት የሆንብኛል ያልከው ተጫዋች መጎዳቱ አለመኖሩ እንግዲህ በነገው ጨዋታ ላይ መር የአሸናፊነት ግምት የምሰጠው ለሊቨርፑል ነው። ሊቨርፑል እየመራ ሊጉን ወደ ብሔራዊ ቡድን እረፍት ይሄዳል ብዬ አስባለሁ። ሌሎች ሀሳቦችን በሌሎች ጨዋታዎች ላይ ደግሞ እናስቀጥላል፣ እንዳይደጋግም በጣም አሪፍ አድማጭ ተመልካቾቻችን፣ እንግዲህ ነገ ስታምፎርድ ብሪጅ ላይ ቸልሲ ከሊቨርፑል ተጠባቂው ምርጡ ግጥሚያ በአንድ ሰዓት ተኩል ምሽት አንድ ሰዓት ተኩል የሚከናወን ነው የሚሆነው። በቀጥታ ስርጭት በሲዲ ስፖርት የምንሸፍነው ይሆናል። የዩቲዩብ ቻናላችን የሲዲ ስፖርት ሳብስክራይብ በማድረግ ጨዋታዎችን በሙሉ በቀጥታ ስርጭት እንድትከታተሉ እንጋብዛለን።